ክብር ለኢየሱስ ይሁን እሱን ከመውደድ ውጪ ምን አማራጭ አለ ጌታን ከመውደድ ውጪ ምን አማራጭ አለ ብዙ ማውራት ያስቸግራል ከዚህ በኋላ ምክንያቱም የእግዚአብሔር መገኘት ሲኖር ዝም ነው የሚባለው እግዚአብሔርን ወደፊት ስናየው፣ አንድ ሰው እንዲህ አለ። ምን ትሉታላችኋል? እስቲ እግዚአብሔርን ብታዩት ምን ምትሉ ይመስላችኋል? ብሎ ጠየቀን። አንድ ትምህርት ቤት አንድ ዶክተር ሲያስተምረን፣ ብዙ ሰዎች እንዲህ እንለዋለን፣ ቅዱስ እንለዋለን ጌታ እንለዋለን አሉ አሉና፣ እሱ ግን እንዲህ አለ፣ ዝም ነው የሚባለው አለ። ምክንያቱም አማርኛ ዝቅ ያደረገዋል ትልቅ የሚለው አማርኛ ያሳንሰዋል እኛ ትልቅ የምንለው ከሌላ ትንሽ ጋር አወዳድረን ነው እሱ ከማን ተወዳድሮ ነው ዝም ነው የምትሉት ቃል አይኖርም ማለት የእግዚአብሔር መገኘት ባህል ሲመጣ ሰዎች ዝም ይላሉ ሃሌሉያ እግዚአብሔር የተመሰገነ ይሁን። እቺን ዓለም እንደ መርከብ ላይ እንዳሉ ሰዎች እንደምትናወጥ ዓለም ነው። እኔም አያት ኢትዮጵያንም ስታዩ በዚህ በኩል ሌላ ጦርነት፣ በየጫካው ሌላ ጦርነት፣ በዚህ ዘመን ጋብቻዎች ሲፈርሱ ስታዩ፣ ብዙ ጋብቻዎች ከድሮ ይልቅ ይፈርሳሉ። ብዙ ሰዎች እየተጠላሉ እየተጠላሉ መጥተዋል። ከፍቅር ይልቅ እየተከዳዱ መጥተዋል። ብዙ ሰዎች እና ሰዎች ይህንን ሁኔታ ሊለውጡት ይሞክራሉ። አንዳንዴ ዶክተር ጋር ይሄዳሉ። አንዳንዴ ፖለቲከኞች ሐሳብ ያቀርባሉ፣ ይወዳደራሉ ያሸንፋሉ። ግን ሌላውን የሰራውን ያፈርሳሉ። ከዛ እነሱ ደግሞ የሰሩትን ሌላው ደግሞ ይመጣና ያፈርሰዋል። እጅ ዓለም ተረጋግታ አታውቅም። በነውጥ ውስጥ ነው ያለችው። ዛሬ ሰው ተረጋጋው ሲል ነገ ሌላ ነገር ይሰማል። ጆሮ ጭው የሚያደርግ ነገር ሰው ይሰማል። ግን ይታገላሉ፣ ለመለወጥ እቺን ዓለም ለመለወጥ ብዙ ሰው ይታገላል። ዩናይትድ ኔሽንስ ብዙ ይታገላሉ፣ ብዙ ድርጅት አቋቁመዋል። እስከ ዛሬ ግን ዓለም ጸጥ ልትል አልቻለች። አሁን አሁን እንደውም ራሱን ዩናይትድ ኔሽንን ዞር በል የሚሉት ተነስተዋል። አንሰማህም የሚሉ መፍትሄ ሰጣለው፣ አንዳረጋለው፣ ዓለምን ሁሉ ሰበስባለው፣ ሰላም ይሆናል ብሎ የሚተጋውን ስንት ቢሊየን ዶላር እያወጣ የሚሰራውን አረጋጋለሁ ብሎ ስንት ስራ የሚሰራውን አሁን እሱ ላይም ሰዎች ዞር በል እያሉት ነው። አንሰማህም እያሉት ነው። ስንት ሰዎች ትዳራቸው ተበተነ። ስንት ሰዎች ከመስሪያ ቤት ወጡ። ተስፋ ያደረጉት እለወጣለው እስተካከላለው ያሉበት ቦታ ነው። ስንት ሰዎች አጡ። ነገር ግን የሰው ለውጥ የሁኔታ ለውጥ ሁኔታውን ከመለወጥ አይደለም የሚመጣው። ችግራችን ከመለወጥ ለውጥ አይመጣም። አንድ ሪሰርች አነበብኩ። አርኪኦሎጂስቶች ናቸው ተመራመሩ ጦርነት መቼ ነው የጀመረው ብለው ጦርነት መቼ ነው የጀመረው ዓለም ላይ ብለው ሲመራመሩ የሰው ልጅ እዚህ ምድር ላይ መኖር ከጀመረ ጀምሮ ነው ብለው ደመደሙ፣ ጦርነት የጀመረው እና ምናሉ፣ ጦርነት ለካስ ከውስጥ ወደ ውጪ የሚወጣ ነገር ነው ከውጪ ወደ ውስጥ የሚመጣ ሳይሆን ከውስጥ ወደ ውጪ የወጣ ነገር። የኢትዮጵያ ችግር ከውጭ የመጣ አይደለም ወገኖች። የሆነ የኢትዮጵያ ጥንታዊ ጠላት የፈጠረው ጉዳይ አይደለም። የሆኑ የማይግባቡ ሰዎች ለሆነ ፍላጎት ብቻ ከውጭ የተጀመረ ሳይሆን ከእያንዳንዱ ቤት፣ ከእያንዳንዱ ልብ ነው የጀመረው። የኢትዮጵያ ጦርነት ከውስጥ ነው የጀመረው ከውጭ አይደለም ከውስጥ ያለ ችግርን በውጭ ብትመጡት ምንም ጥቅም የለው አንዳንድ መድኃኒቶች ሲምፕተምን ብቻ ምልክትን ብቻ ነው የሚያረጋጉት ራስ ምታት ካለ የራስ ምታት ምክንያቱን ሳይሆን ራስ ምታቱን ነው ለጊዜው ጸጥ በል የሚሉት ተመልሶ ግን ቀን ጠብቆ የባሰ ችግር ሆኖ ሰውየው ላይ ይመጣል። ውስጡን ካላያችሁት ምን እንደሆነ ካልተገኘ፣ አንድ ልጅ ነበረና አባቱ ሲሞት የኔ ማስታወሻ ትሆን ዘንድ አባቱ በጣም ዛፍ መትከል ይወዳልና እቺን ዛፍ በእኔ ስም ሰይማታ ነው ገና ትንሽዬ ዛፍ ናት። በኔ ስም ሰይማታል፣ በአባቱ ስም ሰየማትና ይንከባከባታል፣ ይንከባከባታል። ትንሽ በቃለችና አለችና፣ ቅጠሉ አርግፍ ምን አርግፍ ድርቅ ድርቅ አለች። ከአባቱ ሞት የባሰ ይሄኛው ጨነቀው፣ ልጁ ጨነቀው በጣም እና ያላረገው ነገር የለም። ማዳበሪያ መጣ ሌላ አፈር አመጣና አፈር ከመረበት። ኮታ ኮታት ምን አረጋት? የባሰ ጠውልቅ፣ የተጣበበች የተጣመመች። በጣም ማልቀስ ጀመረ አባቱ ትዝ እያለው? ማልቀስ ጀመረ ይሄ ልጅ። አንድ ሽማግሌ መጣና ምን ሆነ ነው አለ። ይሄ አባቴ ነው አለው እቺ ዛፍ፣ አባቴ ነው። ሞከርኩ ደከምኩ ግን፣ የአባቴ ሞት ድጋሚ እየሆነብኝ ነው። ከዛ ይሄ አዋቂ ነበርና ይሄ ሽማግሌ ችግር የለም ቆፍረን እንንቀላት አለው። መጀመሪያ አረተው። አዎ ቆፍረን እንንቀላት እሺ ብሎ እየፈራ! ተቆፍሮ ተቆፍሮ ተነቀለችና ዛፏ ስር አንድ ዛፍን የሚገድል አንዱ ስር ላይ አለ። መርዝ አለባት። ይሄንን ክፍል ቁረጠዋለው እየተጠራጠረ ቆረጠ። አቃለው አለ ዛፉንም አንተንም ያመሃል አለው። ቆረጠ ግን እንደምንም ብሎ ቆረጣት። ከዛ አፈር አዲስ አፈር አምጥተው ተከሏት መልሰው። ከዛ በሌሊት በጠዋት ተነስቶ ያያታል በመስኮት አሁንም ደረቅ ናት። በንጋታው መጥቶ ያያታል አሁንም ደረቅ ናት። እንደውም እየጠወለገች ጭማሪ እየጠወለገች መጣች። ተስፋ በጣም ሊቆርጥ ሲል አንድ ቀን ጠዋት ሲነሳ ብቅ ያለች አንድ አረንጓዴ ቅርንጫፍ አየ፣ ከሷ ቅርንጫፍ ጋር ተስፋው አብሮ ትንሽ ብቅ አለ። በንጋታው ሲያየው እየጨመረ እየጨመረ እየፈካ እየፈካች ትልቅ ዛፍ ሆነች። የሚጣፍጥ ፍሬ መብላት ጀመረ ከዛች ዛፍ። ጌታ ኢየሱስ ሲናገር በማርቆስ ምዕራፍ ሰባት ላይ ማርቆስ ምዕራፍ ሰባት ላይ አንድ ሰው ቢያነብልኝ ማርቆስ ምዕራፍ ሰባት ባ ከቁጥር 14 ጀምሮ። ደግሞም ሕዝቡን ጠርቶ ሁላችሁም እኔን ስሙ አስተውሉም። ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባውስ ሊያረክ ሰው የሚችል ምንም የለም። የሚሰማ ጆሮ ያለው ብኖር ይስማ አላቸው። ከህዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። እርሱም እናት ደግሞ እንደዚህ የማታስተውሉ ናችሁን? ከውጭ ወደ ሰው የሚገባ ሊያረክሰው ምንም እንዳይችል አትመለከቱምን? ወደ ሆድ ገብቶ ወደ እዳሪ ይወጣል፣ እንጂ ወደ ልብ አይገባምና መብልን ሁሉ እያጣራ አላቸው። እርሱም አለ ከሰው የሚወጣው ሰውን የሚያረክስ ያ ነው። እዚህ ጋር ፈሪሳውያን ደቀ መዛሙርት እጅ ሳይጣጠቡ ነው የሚበሉት ብለው ከሰሱት። ምን ሳይጣጠቡ? እጅ ሳይጣጠቡ እና ይረክሳሉ፣ ረክሰዋል፣ የአንተ ደቀ መዛሙርት ረክሰዋል ሲሉት ኢየሱስ ሰውን የሚያረክሰው ከውጭ የሚመጣ ነገር አይደለም። ሰውን የሚያረክሰውም የሚለውጠውም ከውጭ የምታስገቡት ነገር አይደለም። ከውጭ ያለ ነገር መፍትሄ አይደለም። ከውጭ የሚመጣ ነገር ለሰው ልጅ መፍትሄ አይደለም። ነገር ግን ከውስጥ ሲወጣ የሚያረክሰውም የሚለውጠውም ከውስጥ ሲሆን ጌታ ኢየሱስ ክርስቶስ የመጣው ልብሳችንን ለመቀየር አይደለም። ኢየሱስ የመጣው መኪኖቻችንን ለመቀየር አይደለም። ጌታ የመጣው ጸጉራችንን ለማስተካከልና ከተማ ገብተን ተለወጥን ለማለት አይደለም። በጣም የሚያሳዝነኝ አገልጋይ ቢሆን ሁለተኛ ቆሮንቶስ ምዕራፍ ሶስት ላይ ያለውን ቃል ከቁጥር 18 ከክብር ወደ ክብር እንለወጣለን የሚል ቃል አለ። እሱን ቃል ከገጠር ወደ ወረዳ ከተማ፣ ከወረዳ ከተማ ወደ ክልል ከተማ፣ ከክልል ከተማ ወደ ዋና ከተማ፣ ከዛ ወላ ወደ አሜሪካ አድርገው እልል ያስባሉ የሚሰብኩ አገልጋዮች በጣም በጣም ያሳዝኑኛል። ቦታው የሚለው የእርሱን መልክ የጌታን መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን። ሃሌሉያ! እግዚአብሔር ገና ሲፈጥረን እንደ መልካችን እንደ አምሳላችን እንፍጠር ነው ያለን። ያ ነው ክብራችን። ከውጭ ያለ ነገር አይደለም። ከማንነት የሚመጣ ከውስጥ የሚመጣ ነገር ነው ክብራችን። ሰውን የሚያረክሰው ከውጭ የሚመጣ አይደለም። የሚያከብረውም ከውጭ የሚመጣ አይደለም። በልቶ የወፈረ አልከበረም፣ ሸፈነ እንጂ። አዳምና ሄዋን ምንድን ያደረጉት? ልክ ራቁት እንደሆነ ሲያዩ ቅጠል ነው የፈለጉት። ወገኖቼ ቅጠል ዛሬ በጨርቅ ስለተለወጠ ክብር አይሆንም። ሰው ሁሉ ኃጢአት ሰርቷል። የእግዚአብሔር ክብር ምን ሆኖታል? ጎሏል። ጎሎባቸዋል። ይሄ ክብር የጌታ መልክ ነው ይሄ ክብር የእርሱ ልጅነት ነው ሃሌሉያ አሜን ስለዚህ መጽሐፍ ቅዱስ እንደዚህ ይላል ሁለተኛ ቆሮንቶስ ብራፍ አምስት ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው እነሆ አሮጌው ነገር ምን ሆኗል ይላል ጌታ የመጣው ማንነታችንን ገልብጦ ልክ እንደዛች ዛፍ ነቅሎ ሊቀይረን ነው የመጣው። ሃሌሉያ። መጽሐፍ ቅዱስ ሲናገር ስለ ሳኦል መንፈስ ገባበትና እንደሌላ ሰው ሆነ ይላል። ጌታ ሲመጣ አድራሻችሁን፣ ማንነታችሁን ከዚህ በፊት የምትታወቁበትን ምላሳችሁን፣ ከውስጥ የሚወጣውን አስተሳሰባችሁን ሁሉ ገለባብጦ ነው የሚቀይራችሁ። ሃሌሉያ። የኢትዮጵያ መፍትሄ ከውጭ ሳይሆን ከእናንተ ውስጥ የሚመጣ ነው። እግዚአብሔር የተመሰገነ ይሆን። ይሄ ወንጌላችን ነው። መፍትሄው ወገኖች፣ ወንጌል ነው። ለኢትዮጵያ መፍትሄ ኢየሱስ ነው። ለኢትዮጵያ መፍትሄ ኢየሱስ ነው። ለዓለም መፍትሄ። የሰዎች ስብስብ እና ውይይት ለውጥ አያመጣም። ሁለት ቢሊዮን ዶላር መበደብ ለውጥ አያመጣ፣ ያስታግሳል እንጂ ሰውየውን አይቀይረው። ኢየሱስ ግን ሲመጣ ከውስጥ ጀምሮ ገልብጦ እንደ ሌላ ሰው አድርጎ ይቀይራቸዋል። ኢትዮጵያንም መቀየር ጉልበት አለው ወንጌል። ወንጌል ዓለምን የመቀየር ጉልበት አለው። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል እያሸነፈ ሄደ ይላል። በመከራ ውስጥ ነው። ይኸውላችሁ የሚያውቁት ፖለቲከኛ የላቸውም። እነዛ ሰዎች የሚያውቁት ከፍተኛ ባለስልጣን ብዙም የላቸው። ገና ተራ ሰዎች ናቸው። ያልተማሩ ሰዎች ናቸው። ነገር ግን ምን እንዳሉ እዩ እስቲ፣ የሐዋርያት ሥራ ምዕራፍ አራት ላይ እነዚህ ሰዎች ከቁጥር አስራ አራት ጀምሮ እዚህ ጋር ምን ተፈጥሮ መሰላችሁ፣ አንድ ሰው አንድ ሽባ ብርና ወርቅ የሌላቸውን ሰዎች አግኝቶ ብርና ወርቅ የለንም ነገር ግን በናዝሬቱ በኢየሱስ ስም ተነስና ተመላለስ። ወገኖቼ መፍትሄው ኢየሱስ ነው። ከናካቴው የሚቀይረን ኢየሱስ ብቻ ነው። ሲምፕተም ሳይሆን ከውጭ ያለውን ነገር ማስታገስ ሳይሆን ከውስጥ ወደ ውጭ ሰላማችሁ ይፈሳል በኢየሱስ። ስለዚህ እነዚህ ሰዎች ምን እንዳሉ ዩ ቁጥር 14 እስከ 20 እስቴ ነቢይ ታም ያንብበው። የተፋወሰውንም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ ከሸንጎም ወደ ውጭ ይወጡ ዘንድ አዘው፣ በእነዚህ ሰዎች ምን እንሥራ? የታወቀ ምልክት በነሱ እጅ እንደተደረገ በኢየሩሳሌም ለሚኖር ሁሉ ተገልጧልና እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብስቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዛዛቸው ብለን እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንስማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውንና የሰመነውን ከመናገር ዝም ማለት አንችልም አለዋቸው። ወገኖቼ ዝም በሉ ተባሉ። ሁለተኛ በዚህ ስም እንዳሰብኩ ዛሬም በያቅጣጫው ይሄ የሚለውጠውን ኃይል ይዘን ዝም በል የሚለን ብዙ ችግር አለ የሚያስፈራራን መፍትሄው እኮ አንተ ጋር ነው ያለው መፍትሄው እኮ አንቺ ጋር ዩናይትድ ኔሽን ጋር አይደለም ባለ ሁለት ቢሊዮን ዶላሩ ጋር አይደለም ያለው መፍትሄው አንተ ጋር ነው ያለው ግን ዝም በል የሚለው ይሄንን ሀይል ዝም በል ሲሉን እኛ ግን ዝም እናውጃለን የኢትዮጵያ መፍትሄ ኢየሱስ ብቻ አሜን ኢትዮጵያን የሚያረጋጋት ወንጌል ብቻ ነው ወገኖች ኢትዮጵያን ሊቀይር የሚችል ትዳራችንን ሊቀይር የሚችል የልጆቻችን ችግር ሊቀይር የሚችል ከውስጥ ያለውን ማንነት ገልብጦ የሚቀይር አዲስ ሰው የሚያደርግ ኢየሱስ ብቻ ስለሆነ እንሰብከዋለን። ወገኖቼ ምናልባት እዚህ ውስጥ መድኃኒት ፍለጋ እየተንከራተተ ያለ ሰው ይኖራል። ብዙ ቦታ ያካለለ ምናልባት እዚህ ቦታ ብደርስ የኔ ነገር ይለወጣል እያለ ያለ ሰው ይኖር። ወንድሜ አትንከራተት፣ እውነተኛ መድኃኒት ኢየሱስ ብቻ ነው። ዝም አንልም አሉ። ወንጌል ኃይል አለው። አሜን። ለዓለም መፍትሄ ነው። አሜን ለዓለም ሁሉ መፍትሄ ወንጌል ብቻ ነው። አሜን አንድ ጊዜ አንድ ነፍሰ ገዳይ ነበረ ወገኖች ቤተሰቡ በልጅነት ስለተገደለበት በጣም አረመኔ የሆነ ለመበቀል ለሱ ሰው መማር ማለት አግኝቶ ሳይገድል መማር ማለት እንደ ድካም ነው የሚቆጥረው በቃ እንደ አግኝቷችሁ ካልገደላችሁ ሰነፍ የሆነ ይመስላል። ይሄን ያህል ምድርት ውስጥ የገባ ሰው ነበር፣ ዛሂር የሚባል ሰው በየቦታው አደራጅቶ አድ ቦታ ይገባና እዛ አካባቢ ገጠር ውስጥ ያሉትን ይገልና ደግሞ ቀይሮ ከተማ ውስጥ ያሉትን ይጨርሳል፣ ተመልሶ ይጠፋል። አንድ ቀን ይሄንን አካባቢ ቤተሰቦችን የገደለ ዘር ነውና ሄጄ ማጥፋት አለብኝ ብሎ ወደሆነ ገጠር ውስጥ ይሄዳል። ቡድኑን አደራጅቶ መሳሪያ ይዘው ወደዛ ገጠር ገቡ፣ መጨፍጨፍ ጀመሩ። እዛ መንደር ውስጥ ግን በውስጡ ኃይል ያለው በገጠር ይኑር እንጂ በሰማይ የተቀመጠ በኃይል የተሞላ አንድ ሽማግሌ ገጠመው። አይፈራም። ይሄ ሽማግሌ አይ ዛሂራ ነው ሊገለው ነው ይመጣ፣ አይን ለአይን ያየዋል፣ አይኑን ነው የሚያየው፣ አይፈራው። ይወለ አንተ ምናልባት ስጋዬን ነው ድንኳኔን ነው ምታፈርሰው፣ ነፍሴ ግን አንድ ባለቤት አላት፣ ከሱ እጅ መንጠቅ ጉልበት የለህም አሉ። ሰው፣ ማን ነው? አለ እስከ ዛሬ እንደዚህ ደፍሮ አይኑን የሚያየው አልገጠመውም። እና እንዴት ልትደፍር ቻልክ? በዚህ በሞት ውስጥ እንዴት ጸንተ ልትቆም ቻልክ ብሎ ተገረመ በጣም እና ጠየቀው። ይሆል ዛሂር አንድ ኢየሱስ የሚባል እንደ አንተ አይነት አረመኔ ለሆነ ሰው እንዳንተ አይነት ነፍሰ ገዳይ ለሆነ ሰው እሱን አትግደሉት ብሎ እኔን ግደሉኝ ያለ ሰው ነው ኢየሱስ። እሱ ማን ነው አለው? የእግዚአብሔር ልጅ ነው፣ ሰው ብቻ አይደለም አለው። እውነትህን ነው? አዎ፣ ሳቀበት በጣም ሳቀበት። ዛሂርን የመሰለ አደገኛ ሌባ? ዛሂርን የመሰለ ነፍሰ ገዳይ በሱ ፋንታ የሞተ ነው እያልከኝ ነው? ይስቃል ደግሞ ይስቃል። ለማንኛውም ይህን ሰውዬ ተውት አለ። እሱም ብቻ አጥርፎ ወደ መንገዱ ሄደ፣ ሁሉን ጨርሶ። ማታ ግን ሊተኛ አልቻለም። የሰማው ወንጌል አላስተኛ ያለው የሰራው ሁሉ ያ ወንጀል እንዲህ የማይነሳ አለ። ለእንደኔ አይነት የሚሞት እኔ በቀል ላይ ነው ያለሁት፣ እናቴን ገደሉብኝ። ነገር ግን ለሚገድለው የሚሞት ማን ነው ብሎ የሱ መዓት የእሱ ኃጢአት ክብደት ታየው? መተኛት አልቻለም። በሌሊት ተነስቶ ይሄን ሰውዬ ማግኘት አለብኝ ብሎ በሌሊት ተነስቶ ወደዛ ሰውዬ መጣ። ስለዚህ ሰው ንገረኝ፣ አለው መተኛት አልቻልኩም፣ አለው የምትለው እውነት ነው ወይ? ያለው አዎ እውነት ነው። ምን ላድርግ አለው? ተንበርከክና ንስሓ ግባ አለው። እሱ መልሶ ያቅፍሃል። ነፍሰ ገዳዩን መልሶ ያቅፈዋል። እስከ ዘላለም ወዳጁ ያረግሃል። አሜን ልክ ዛሂር መጸለይ ሲጀምር እንባው መፍሰስ ጀመረ። ይቅር እንደተባለ ገባው። በዛ ሰዓት ሸክሙ ሁሉ ቀለለውና ዛሂር ተነሳ። ዛሂር እስከ ዛሬ ድረስ ኢየሱስን ይዞ እየሰበከ ነው ያለው። አሜን። ሰዎች ይደነግጣሉ ዛሂር ሲመጣ። እሱ ግን አይ ተቀየረ። ያለው የድሮ ዛሂር አይደለም። ሰው ያልቀየረውን ዛሂር፣ ፖለቲካው ያልቀየረው ዛሂር፣ ልዩ ኃይል ያልቀየረውን ዛሂር የእኛ ኢየሱስ ግን ከናካቴው ቀየረው። ኢየሱስ ከውስጥ ከማንነት የሚቀየር ነው። አሜን፣ ሃሌሉያ ይሄንን ከመስበክ ወገኖቼ፣ ሰው ፖለቲካ ያወራል፣ ክርስቲያኑ መፍትሄ ይሰጣል። ፖለቲካው እንዲህ ቢሆን እንትኑ እንዲህ ቢገባ እከሌ ቢወርድና እከሌ ቢወጣ ኢኮኖሚው እንዲህ ቢሆን እንትኑ እንደዚህ ቢደረግ ይላል። ክርስቲያኑም ቁጭ ብሎ ሀያ አራት ሰዓት ይሄን መስበክ ትቶ የሚያድነውን ወንጌል ጳውሎስ በወንጌል አላፍረም፣ ሰውን ሁሉ የሚያድን የእግዚአብሔር ኃይል ነው። አሜን ሃሌሉያ። በዚህ ኃይል ሙታን ይነሳል፣ በዚህ ኃይል ዓይነ ስውሮች ይበራሉ፣ በዚህ ኃይል ነገሮቻችን ሁሉ ይቀየራሉ። ከውስጥ ይጀምራል ለውጥ። ኢየሱስ እንዲህ አለ፣ በዓለም ሳላችሁ መከራ አለባችሁ። ነገር ግን ሰላሜን ተውላቸዋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ዓለም አስተማሚ ናት። ኢየሱስ ግን ከናካቴው ከናንተ ከእናንተ የሚመነጭ የሚያምንብኝ ቢኖር ከሆዱ የሕይወት ውሃ ወንዝ ይፈልቃል አለ። ከውጪ አይደለም ወገኖቼ፣ ደና ደሞዝ በማግኘት አይደለም፣ ደና መኪና በመንዳት አይደለም ደህና ሰፈር በመኖር አይደለም። ኢየሱስ ሲመጣ ከውስጥ ነው የሚፈልቀው። ልመና የምትሄድበት አይደለም። ኃይሉ ባንተ ውስጥ ስላለ ወደ ዓለም ይፈሳል፣ ወደ ሰፈርህ ይፈሳል። የሚፈስ ነገር ነው ጌታ የሚሰጥ ከውጭ የሚመጣ ገንዘብ ሳይሆን ከውጭ የምታመጣው መፍትሄ ሳይሆን መፍትሄው ባንተ ውስጥ ነው ያለው። ሃሌሉያ! አገሬ ምን አደረገችልኝ አትበሉ። መንግስት ምን ሰራልኝ? አትበሉ። ኢየሱስ ካላችሁ እናንተ ናችሁ መፍትሄ። እስቲ ሰብከዋለው በሉ፣ እስቲ ሰብከዋለው በሉ። ኢየሱስ ነው የዓለም መፍትሄ። ምናልባት እዚህ ውስጥ አዲስ ሰዎች ካላችሁ እኔ አዲስ ሰው ነኝ ጌታና ላቅም ለመጀመሪያ ጊዜ ነው እዚህ ቤተ ክርስቲያን የመጣሁት። አንተ የምትለውን መድኃኒት እኔም ቤት ያስፈልገኛል፣ ህይወቴ ውስጥ ያስፈልገኛል የምትሉ ምናልባት ካላችሁ ሲውላችንም ቆመን እንጸልያለን።